ኢቢኤስ ቻናል ላይ ምን ተፈጠረ? በምን ምክንያትስ ነው ነገሩ ልፈጠር የቻለው? አጠቃላይ ያን በማስመልከት ቻናሉ በአሁኑ ሰዓት በምን ሁኔታ ላይ ይገኛል? የወጣቷ ብርቱካን ተመስገን ጉዳይስ እንዴት ነው? ጠቅላይ ሚኒስትሩ ከዚህ በፊት ደምቢዶሎ ዩኒቨርሲቲ የታገቱትን በማስመልከት ምን ነበር ያሉት? ጀነራል ብርሃኑ ጁላስ ምን ነበር ያሉት? አልፎም ደግሞ ከደምቢዶሎ ዩኒቨርሲቲ የተሰጠ መግለጫ አለ። አልፎም የመንግስት ጸጥታ ኃይል እዛው ተመደብኩኝ ያለው የኢትዮጵያ ፌዴራል ፖሊስም የሰጠው ምላሽ አለ ያን በማስመልከት አጠቃላይ የጋዜጠኛ ሉላን በማስመልከትም ይዘንላችሁ ስለመጣን እስከ መጨረሻው አድምጡን። ታጋቾች ስልክ አማራ ክልል ይገኛል፣ አማራ ክልል ሲፈለግ ስልኩ ጠፍቶ ቤንሻንጉል ክልል ይገኛል። ነገሩ በቅርቡ እንደምታወቀው በማህበራዊ ሚዲያ ላይ የበርካቶችን ትኩረት የሳበው ቪዲዮ ከኢቢኤስ ላይ ሊወርድ ችሏል። በምን ምክንያትስ ነው ምንድነው ታሪክ ውስጥ ምን ነበር የቀረበው? በኢቢኤስ ላይ ዶክመንተሪ የተሰራው ቪዲዮ በተለይ በዩኒቨርሲቲ ውስጥ በተነሳው ግርግር ወቅት ኑ ግቡ እናንተ በዚህ ነው የምታመልጡት ብሎ ወስዶን ካፌ አካባቢ ታገተን ያለች ወጣት፣ የአንድ ልጅ እናት ነኝ ተደፍሬ ያለሁ ብዙ መከራ ደርሶብኛል የዩኒቨርሲቲ ትምህርቴም ይኸው ሂልሚም ሳይክ ሳይሳካ ጨልሞብኛል በማለት በማህበራዊ ሚዲያ በኢቢኤስ ቴሌቪዥን የውድን በኢቢኤስ ፕሮግራም ላይ ነበር ቀርባ እንባ እየተናነቀች የተናገረችው። ታዲያ ዶክመንተሪም ታሪኳ ላይ ተሰርቷል። በታጠቁ ኃይሎች ከግቢ ነው እየተወሰድኩኝ፣ በሞት አፋፍ ሁሉ ያን ሁላ መከራ ልፌ ነው፣ አሁን ጎዳና ላይ ነው ያለሁት በማለትም ነው ታሪኳን ያጋራቸው። ታዲያስ ይህ የቀረበው ዶክመንተሪ ቪዲዮ በመንግስትም ይሁን በአብዛኛው በኩል ቁጣን ቀስቅሷል። ታዲያስ ያ ቪዲዮ ወዲያውኑ 24 ሰዓት ሳይሞላ ኢቢኤስ ቴሌቪዥን ቻናል ላይ ሊወርድም ችሏል። በተለይ በዩቲዩብና በቲክቶክ አካውንታቸው ላይ ሊወርድ የቻለበትም ዋነኛው ምክንያት እንዲህ እንደሆነ ነው ምክንያቱም መንግስት የሚያስበው ያ ነገር ውሸት ነው፣ ሆን ብሎ ጥላሸት ለመቀባት የብሔር ግጭት ለማስነሳት ነው በማለትም ማውገዙም የወጡት መረጃዎች ያሳያሉ። ታዲያ በዚህ መካከል በኢቢኤስና በመንግስት መካከል የተነሳው ሰጣ አገባ ነገሮች ሌት ከቀን አዳዲስ መግለጫዎችን ይዞ ሊያስወጡም ችሏል። ታዲያስ ምን አይነት መግለጫ ነበር የተሰጠው? ከደምቢ ዶሎ ዩኒቨርሲቲ ዋና የሆኑት በዚህ መልኩ መግለጫን እንደዚህ በማለት ወጣት ብርቱካን ተመስገን የእኛ ተማሪ አይደለችም በማለትም እሳቸው አስተባብሎ ነው መግለጫ የሰጡት። ስለዚህ እኛ ያየነው ነው ተማሪዋ ቶታሊ ከደምቢዶሎ ዩኒቨርሲቲ ጋር ምንም ምንም ግንኙነት የላትም የእኛ ተማሪም አይደለችም። ሲጀምር አይደለም ፋርማሲ የ2013 ሁለተኛ ዓመት ፋርማሲ የመንግስት የጸጥታ ኃይል ወደ ደምቢዶሎ ዩኒቨርሲቲ ተመደብኩኝ ያለውም በዚህ መልኩ በዚህ ዓመተ ምሕረት ነበርኩኝ። እንደዚህ አይነት ነገር በማስመልከትም እንዲህ ሆኗል በማለትም ስለ ብርቱካን ተመስገን አሁንም በዚህ መልኩ ነበር መግለጫ የሰጡት። ተጀምሮ ያለው የተማሪ እገታ ተማሪ ታግች ያለው ብላ አሁን በኢቢኤስ ሚዲያ የተላለፈው መልዕክት ያው እኔ እዚህ ቀጠራ ወደዚህ የተመደበ የገባሁት 2014 ነው። ክስተቱ ደግሞ የ2013 የሚል ነው እኔ ባልኖርም ግን ባለው ኢንፎርሜሽን በሰዓቱ የታገተ ተማሪ እንዳልነበ እንደሌለ በቦታው በዛ ስፍራ ተመድቤ ነው ያለሁት፣ እንደዚህ አይነት ድርጊት ፈጽሞ እሷ ላይ አልደረሰም፣ በማለትም ነው እሳቸው መግለጫን አስተባብለው ያወጡት። አጠቃላይ ታዲያስ ኢቢኤስ ላይ ከዛ በኋላ ምንድን ነው ተፈጠረው? ኢቢኤስ ቻናል ላይ ቪዲዮ እንድወርድ ተደርጓል። ይህ ከወረደ በኋላ የተሰጠ መግለጫ ነው። ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ ምን ነበር ያሉት? በተለይ ስለ አስራ ሁለቱ ታጋች ተማሪዎችን በማስመልከት ጠቅላይ ሚኒስትሩ ከዚህ በፊት የተናገሩት ንግግሮችን መረጃዎቹ ያሳያሉ። ጠቅላይ ሚኒስትር አብይ አህመድ ስለ ታጋቾቹን በማስመልከት የተናገሩትን በዚህ መልኩ ገልጾ ነበር። ታጋቾች ስልክ አማራ ክልል ይገኛል፣ አማራ ክልል ሲፈለግ ስልኩ ጠፍቶ ቤንሻንጉል ክልል ይገኛል፣ ቤንሻንጉል ሲፈለግ ጠፍቶ ኦሮሚያ ክልል ይገኛል፣ እንቅስቃሴ አለ። ከዚያ ውጭ ጠቅላይ ሚኒስትሩ በጸጥታ ዙሪያ ሁሌ ፓርላማ ላይ የምነሱ ጥያቄዎች አሉ። ያን በማስመርከተም እሳቸው ባነሱትና ህዝቡም በጠየቀው መሰረት እሳቸውም ለመመለስና ሀሳባቸውንም ለመግለጽ በሞከሩበት መንገድም ነው በፓርላማ ላይ የወጡት። የበፊቱ ቪዲዮ የሚያሳየው አልፎም ደግሞ ፊልድ ማርሻል ብርሃኑ ጁላም ተናግሮ ነበር ታጣቂዎች መካከል እሳቸው ደግሞ ይህን የፈጸሙት ይገሌ ነው በማለትም ነው እሳቸው ደግሞ የገለጹት። እገቱ 18 ተማሪዎች ማን ያገታቸው? 18ቱ ልጆች ያገተው ሰውዬ ጃልጫላ ይባላል። ጃልጫላ የትግል ስሙ ነው። ትክክለኛ ስሙ አሸናፊ ጎንደሬ ነው። አሸናፊ ጎንደሬ ፊልድ ማርሻሉ በዚህ ቢገልጹም ሚዲያ ላይ በቀረበችው በብርቱካን ተመስገን ሕይወት ዙሪያ በርካታ ኢትዮጵያኖች ማህበራዊ ሚዲያ ላይ በተለይ ታሪኳ በማስመልከት እንባ እየተናነቃቸው ነበር አብዛኛው ኢትዮጵያዊ በጣም ሐዘኑን፣ ብሶቱን ስገልጽ ነበር። ከዛም የተነሳ ነበር 24 ሰዓት ሳይሞላ መንግስት ኢቢኤስ ቴሌቪዥን ላይ ትዕዛዝ በማቅረብ ሊያስወርድ የቻለው። ኢቢኤስ እያንዳንዱ ሶሻል ሚዲያ ፕላትፎርም ላይ የለቀቃቸውን ቪዲዮዎች ሊያውርድ ተገደዋል። ታዲያስ የዚች እውነት ነው ወይስ ታሪኳ ምንድነው? በሚሉ ዙሪያ በርካቶች አሁን ፊቲ ምንም የለም እያሉም ሀሳባቸውን ሲገልጹ፣ በከፊል ደግሞ ሌሎቹ የብሔርና ጦርነት ግጭት ለማስነሳት ሆነ ተብሎ የታቀደ ስራ ነው፣ ድራማ ነው በማለትም የተከራከሩትም አልጠፉም። እውነታው የቱጋ ነው? አጠቃላይ በፕሮግራሙ ላይ በቀረበችው ሉላ ላይ ምንድን ነው የተፈጠረው? ሉላ ምንድንነው የሆነችው በማለት በርካቶች ሲከራከሩ ነበር። ሌሎች አንዳንድ ማህበራዊ ሚዲያ ላይ ያልተረጋገጡት በመንግስት ጸጥታ ኃይሎች ተወስዳለች የተባለው ውሸት እንደሆነ የደረሱንም መረጃዎችን በማስመልከት እሷም የሰጠችው መረጃን በማስመልከትም የወጡት እውነታዎች ያሳያሉ። ታዲያ ስሉላ ተወስዳለች በተባለው ዙሪያ እኔ የፕሮግራሙ ዋና አዘጋጅ አይደለውም። እኔ እዛው ቦታ መተወን ቃለመጠይቅ ማድረግ እንጂ የእኔ ስራ አይደለም። ዶክመንተሪውም ቢሆን ቃለመጠይቅ መጀመሪያ እሷንም ለፕሮግራሙ ያቀረቡት ሌሎች እንጂ እኔ አይደለውም። ላይ ተጠያቂ አይደለውም በማለትም መግለጫን በማስመልከትም ነው የወጡት መረጃዎችን ለእናንተ ዘንላቸው የመጣ ነው። ታዲያስ ዛሬ ኢቢኤስ ምንድነው የተፈጠረው? ኢቢኤስ አጠቃላይ፣ ኢቢኤስ መዝናኛ፣ ኢቢኤስ ሙዚቃና ዋና ቻናሉ ዛሬ ከሳተላይት ላይ መውረዱን የወጡት መረጃዎች ያሳዩ ነበር። ከጥቂት ጊዜያት ቆይታ በኋላ ዳግም ስርጭት መጀመሩን የወጡት መረጃዎች ያሳያሉ። ኢቢኤስ ከኢትዮ ሳት ወርዶ ነበር፣ አሁን ደግሞ ዳግም ወደ አገልግሎት መስጠት እንደጀመረ ጭምርም የወጡት መረጃዎችን በማስመልከት አጠቃላይ የተነሳ ጉዳይን በማስመልከት የወጣት ብርቱካን ተመስገን ጉዳይን በማስመልከት እሷ የጠየቀችው ጥያቄን በማስመልከት ኢቢኤስ ላይ ምንድነው? ይዛ የቀረበችው መንግስትስ ምንድነው ያደረገው ሰሞኑን ምንድነው የተፈጠረው በማስመልከት ከተመለከተት ኢቢኤስ ላይ መንግስት ምን አይነት እርምጃ ለመውሰድ ተገዶ ነበር ቪዲዮን ማኑ ያስወረደው በሚሉ ዙሪያ አጠቃላይ ያን በማስመልከትም መሬት ላለ እውነታን በማስመልከት እስካሁን ድረስ መግለጫዎችን በማስመልከትም ነው ለእናንተ ይዘንላቸው የመጣ ነው። ቀጣዩ ምን ይሁን? የብርቱካን ተመስገን እጣ ፈንታ ምን ይሁን? እሷ የእውነት ተውናለች ወይስ የውሸት ፊቴ? የቱጋ ነው ያለው እውነታው? የቱጋ ነው ያለው ታዲያስ ምን ይሻላል? በማለት በርካቶችም እየጠየቁ ይገኛሉ። የጊዜ ጉዳይ ነው በማለት በርካቶች ሀሳባቸውንም እያነሱና እየገለጹ እንደሚገኙ ጭምርም በዛው ልክ ደግሞም ውሸት ነው ድራማ ነው የሚለውም አልጠፉም። እጅግ ከባድና አስቸጋሪ ውጣ ውረድ የታየበት ኢቢኤስ በታሪኩ እስካሁን ድረስ ፕሮግራም ከጀመረበት ጊዜና ሰዓት ጀምረው እንደዚህ አይነት ፈተናና እንግልት እንዳልገጠመው ጭምርም መንግስት በከፍተኛ ሁኔታ ቻለንጅ አድርጎኛል በማለትም ነው ቻናሉ ዛሬ ወደ ቀጥታ ስርጭት የተመለሰ ጭምርም የወጡት መረጃዎችን በማስመልከትም ነው ለእናንተ ይዘንላቸው መጣ። ነው ሚኪያስ ነኝ ከሚኪ ታቦር ንፎ። ለዚህ ቁም ነገር ስል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ከዚህ ቻናል ወቅታዊና ታማኝ እንዲሁም የዘናዊ መረጃዎች ወደ አሁኑ የሚለቀቁ ለማግኘት ሰብስክራይብ ስታድርጉ ደወል ምልክቷን ከፊት ያድርጉ። ደወል ምልክቷን ከፊት ያድርጉ። ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሸርና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። ለሰዓታት ያሉን መረጃዎች ይህን ይመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም